አረጅም ወንድ ልጅ እንዴት በዚህ ልክ እናቶቻችን ራሱ እኮ ቡና ተሰብስበው እየጠቅሶ ማማት። ሴት ልጅ እንደዚህ የወጣ በአደባባይ ስትዋሽ ትንሽ አታፍርም? የሚያልፋ ሴትዮ መረጃዋን ይዛ ፍርድ ቤት እኔ ማስጠራትም መክሰስም ትችላለች። ቆይ መረጃ ለ ያሰማቸው። ምንም የምናገረው ነገር የለም። የመጨረሻ ቪዲዮ ነው ማለት አሰላሙ አለይኩም ወራህመቱላሂ ወበረካቱ ስአዳ እና አሊ ማርኬት ነው። የሙሉ የቤት እ ከጠለኳቸው ሶስት አመት ሆኖታል። የዛሬ ሁለት አመት አካባቢ በቃ ጋሽ አልቆልሻለሁ፣ ስለዚህ የትራንስፖርትና ቀሪ ሂሳቡን ካስገባሽ አደርሰልሻለሁ አለችኝ። ማረግ ትችያለሽ በሰው ብር፣ በራስሽ ብር አይደለም። የሰውን ገንዘብ መጀመሪያ መልሺ፣ የሰውን ሀቅ መልሺ። ሁሉ እነዚህ ሁሉ እነዚህ ሁሉ ሪሲቶች የሁሉ 100 ሺ 200 ሺ 90 ሺ 30 ሺ 7 ሺ የሁሉ ሪሲት የሁሉ ካንቺ ገንዘብ ያለባቸው ሰዎች ናቸው። አስገብተውልሽ እቃቸውን አላስረከብሽም፣ ገንዘባቸውንም አልመለሽም። አቷሺ አቷሺ። ወላሂ ያ ጀማ 500 ኮሜንት 500 ሁሉ እሷ ነው የሰደባት። ግቡና እኔ ኮሜንቶቹን ወላሂ። የሰው ልጅ የሁሉ ኮሜንት አምስት በሰራችሁ ባለው ቪዲዮ ላይ አምስት መቶ ኮሜንት እንዳንቺ ደፋር እኛ ወተሽ መረጃ ሰጭናለሽ ትንሽ የሆን ነገር ታብራሪ ያለሽ ብለን እየጠበቀን ወተሽ አንቺ ምንም እንዳልተፈጠረ ቪዲዮ ስራ ያለሽ ብሎ አምስት መቶ ኮሜንት ሲሰርባት ደንግጣ አዝለከ ተመልካቾች ሁሉ ተነስተውብኛል ብላ ይህን ቪዲዮ አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የሙቤ ሚዲያ ታዳሚያን በድጋሚ በሳዕዲ እና በአሊ ጉዳይ መጥቻለሁ። አይን ያወጣች ሌባ ብያታለሁ። በእውነት እቺ አይን ያወጣች ሌባ ናት። ለማንኛውም እስኪ የምትለውን እንስማና እንሄድበታለን። ሪያክት እያደረግን እንስማት። ሌባውም እንደምትል አዎ፣ ሌባ ስለሆንሽ ነው። እኔም ሌባ ምንሽ በደንብ አታዳምጪም። እንደዚህ አይነት ነገር ሰአዲና

ታገዘችሽ ለመነችሽ፣ ብሬን ስጭኝ አለችሽ። ብሎክ መረጃ አለ፣ ቮይስ አለ፣ ሁሉ ነገር አለ። ስንቴ ከእሷ ጋር እንደለመነችሽ አንቺ አይን ያወጣሽ ሌባ ነሽ። በእውነት እንዳንቺ አይነት ፈጣጣ ሌባ አይቻላቅም። በነገራችን ላይ ሰው ልጅ እኮ ትንሽ ይቅርታ፣ ትንሽ እንኳን ጸጸት ነገር ይታየዋል። ጉድ ነው ወይ። እሷን አልጠይቃትም፣ ስሜን አጥፍታለች። አሁን እሷ እንደዚህ ናቸው፣ ሌቦች ናቸው። እኔ ብርን ሰጣችሁኝም ብያለሁ። ስሜን ስሜን አትፍታለች። ይህ ሁሉ ጊዜ ታግዛ ለምናት፣ ብሬን ስጪኝ ብላት ብሎክ አርግታት፣ መጨረሻ ሲያቅጣት እኮ ነው እኛ ጋር መታ፣ አረባካችሁ እናንተ ሙ ጠይቁልን ብላ ወደኛ የመጣችሁ። እኛ ደግሞ እሷ ጋር ስንሄድ እናንተ ምንም ነገር የምትጠይቁኝ ነገር የለም ባለ ጉዳዩ ትጠይቀኛለች አለች። እሷን ብሎክ አርግታት አለች። በጽሁፍ እኮ ነው። ብሎክ ለምን አርግሻት ባለ ጉዳዩ እኮ ልታናገጅ ትፈልጋለች እያልኳት መሽ ብሎክ አረግኳት ብላ ዋሽታለች። እንደዚች አይነት ውሸታ የሚገርማችሁ ነገር ደውላ አስፈራርታቸዋለች። ባልየው ለአንዲተኛው፣ ለእኛ መረጃ የሰጠችን አንቺ እንዴት እንደዚህ ታደርጊያለሽ? ቆይ ማድረግሽን ምናምን ብሎ አስፈራርቶታል። በነገራችን ላይ ወንድ ልጅ ሴት ልጅ ጋር ደውሎ ሲያስፈራራ አቶ አሊ ወንድነት ይመስላል አለ ሴት ልጅ ደውሎ ማስፈራራት። እኔ ጋ ለምን አደውል? ምን አንተን አቃሀብኝ አንተም ጋር ስለምናወራ የበለጠ ከሁለታችንም ጎን እውነታውን አንተ ባህላዊ ነገር ኩህም እንደ ደውዬ ወፈረች። ወንድ ልጅ በዚህ ልክ እኔ ሲያወር አላውቅም አላውቅም። አዙ ቢላሂ ምንሸይ ጣ ረጅም ወንድ ልጅ እንዴት በዚህ ልክ፣ እናቶቻችን ራሱ እኮ ቡና ተሰብስበው እየጠጡ ሰው ማማት፣ ሴት ልጅ እንደዚህ የወጣ በአደባባይ ስትዋሽ ትንሽ አታፍርም? አታፍሪም አንቺ? አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱላህ ሁሉ ሰላም ነው። እንግዲህ ቪዲዮን ከወዳችሁ ላይክ እና ሼር እያደረጋችሁ ጀምሮ ዛሬ ደግሞ ይዤላችሁ የመጣሁት ሳዕዲና አሊ ነው። ሰሞኑን እንግዲህ ሚዲያ ላይ የተዘዋወረ እያየን ነው። ሳዕዲ እንዲህ በማለትም ገልጻለች። እኔን የሚከሰኝ ሰው፣ እኔን የሚጠይቀኝ ሰው ህግ ያለሁበት ሀገር ነው። ክሰሱን ጠይቁኝ ብላም ተናግራለች። እንግዲህ ይሄ ነገር ስአዳና አሊ ሌባ ናችሁ ብላችሁ ሚዲያ ላይ ወጥታችኋል። ሚዲያ ላይ የወጣችሁ ደግሞ ኑና በአካል አግኙኛ አውሩኝ በማለትም ገልጻለች። እንግዲህ ይሄ ነገር እውነት ነው ወይስ እውነት አይደለም? ውሸት ነው ወይስ ውሸት ነው? ምንድን ነው ይሄ ነገር? እንግዲህ ሰሞኑን በጣም ሚዲያ ላይ የተዘዋወረ ነው። በተለይ በተለይ ታላቅ ሙቤ ትልቅ ቻናል ላይም እንደዚህ የተወራ ነው። እህቶቻችን መቶ አንድ ሰው ሁለት ሰው ሳይሆን ሶስት ሰው አራት ሰው ብዙ ሰው ነው ገንዘቤን በላችኝ ገንዘቤን በላችኝ በማለትም እንግዲህ እያወሩ ነው ማለት ነው። ሙቤ ሚዲያ ላይ ግን እንግዲህ እየተዘዋወረ ያለው ከዛ በኋላ ብዙም ሶሻል ሚዲያ ላይ ብዙዎች እንግዲህ የሰሩበት ነው ያሉት። አሁናት አሊና ስአዳ እንደዚህ አይነት ነገር ይጠበቅባቸዋል? አራ አይጠበቅባቸውም? እንደዚህ አይነት ነገር ማድረግ አለባቸው? አራ ያረጉም ግን እኔ እውነት ሳየው አንዳንዴ ሰው ሆኖ ሊሳሰት ይችላል። እውነት ለመናገር ማለት ነው ሰው ሆኖ ማይሳሰት የለም፣ ይሳሰታል። ለሆኖም ወይ ሆን ነገር አጋጥሟቸው ሊሆን ይችላል። ነገር ግን ሙቤ ደግሞ ሚዲያ ደግሞ ውሸት ነገር ይዞ አይቀርብም። እውነተኛና እውነተኛ ነገር ነው፣ መጀመሪያ ደውሎ አረጋግጦ አነጋግሮ ነው። በነገራችን ላይ ያው ባለፈው ተናግሮ ነበር ማለት ነው። እንግዲህ ስአዳ መቶ ይጠይቀኝ በማለትም የፈለገ ሰው እኔ ያለሁበት ቦታ እንግዲህ ተሸሽጌ ተደብቄ አይደለም ያለሁት፣ ያለሁበት ቦታ ታቁታላችሁ። አገሪቱን እንግዲህ ስከረከር ነው የሚውለው፣ ስራ ሰው ነኝ። የስራ ሰው ስለሆንኩኝ ለዛ ነው። እና ማያቀው የለም ቦታዬና ያለሁበት ቦታ ማያቅ ሰው የለም በማለትም ገልጻለች። ይሄ ነገር እውነት ለመናገር አንዳንዴ ዝም ብላችሁ ስታስቡት ይሄ ነገር ወዴት እያመራ ነው? ስአዳና አሊ ውሸታም ናቸው ወይስ ሙቤ ውሸታም ነው? እኔ ብዬ ሙቤ እንኳን ይዋሻል ብዬ አላስብም። አንድም በኩል ሳይ እነ ስአዳም ይዋሻሉ ብዬ አላስብም። ነገር ግን ሁኔታው ምኑ ከነ ማስረጃውን እያወጣው ሙቤ ማለት ነው። እሷም ደግሞ አንዳንድ ነገሮችን አውጥታ እንግዲህ የልጅቷንም ባለቤቷንም አዋርተው ነበር። ባለቤቷን ባዋራችበት ሰዓት እንግዲህ መጀመሪያ ላይ ተስማምቶ እንዲህ እንዲህ ብሎ ነገራው፣ እሺ ብሎ ነበር። ከዛ በኋላ ደግሞ መልሳ ስደውልለትም ደግሞ አሁንም መልሶ እንዲህ ብሏል፣ እንግዲህ የዋሸኝ ነውም እያለች ያወራች ነበር። ነገር ይሁ ግራ ያጋባል። እሺ ሆኖ ሆነ እንበል ይሄ ነገር እንግዲህ እኔ ይሄን መልስ ምሰጠው እንትን ብሬን በሉኝ ላሉ ልጆች እንጂ በውስጥ ለሚያዋሩ ሰው ለማንም አይደለም። እናንተ በሰላም መንገድ መጠየቅና ማናገር ትችላላችሁ፣ ያለን ችግር ደግሞ በውስጥ እንፈታለን በማለትም እነሱን አናግራችኋለሁ። ነገር ግን ሙቤ ሚዲያ ላይ ደግሞ መጥቶ የሚያለክሱት የሚያወሩት ብዙ ናቸው። አንድ ይወጣል እንጂ አንዴ ከወጣ በኋላ ደግሞ አይጣል ነው። ሚዲያ ላይ ከወጣ በኋላ አስቸጋሪ ነው እንግዲህ ልጅቷ አዋርቻን ነበር ነው ያለችው። በአዋራሃ ሰዓት ደግሞ እንግዲህ ጊዜ ሲጭኝና ይሄ እቃሽ ይደርስበታል ብያት ነበር። በዛን ሰዓት አንዴ የተዘራ ነው መንገድ ዝግ ነው ትለኛለች። አንዴ ደሞ ምናልባት ይሄን ይቃ ወስደሽ ከሰጣሽ ባሌ ሌላ ምስት ያገባበታልም ብላ አውርተኛለች ብላለች። እናም ደሞ ሌላ ደሞ እንግዲህ በጣም ከባድ ጦርነቱ ምኑም ስላለ በዛ ከባድ ነው ብለይ ነበር። በዛን ሰዓት እቃዋን እኔ ጋር አስቀምጬላት ነበረ ነበር። እንግዲህ አንዴ ደሞ እቃው ቀለም ከተቀባ በኋላ አንድም ቀን መቆየት አይችልም። ቀለም ከተቀበረ ግዴታ መውጣት አለበት። ይሄን ሁሉ አስቀምጬላት፣ ግን ብር ክፈይ ራሱ የተቀመጠበት የመጋዘን ክፈይ ራሱ አላልኳትም አልጠየቅኩም ነው ያለችው። ነገር ግን ነገሩ እንዴት እንደሆነ ባናቀም አንድ አንዳንዴ ግራ የሚያጋባ ነገር ነው ሁኔታው ማለት ነው። ሙቤ ደግሞ ቀጥተኛ ስለሚያመጣ እኔ የማምነው ሙቤ ነው። ሳዕዲና አሊ ደግሞ አይቼባቸውም ሰምቼ ማላቀው ነገር ስለሆነ ግራ ገብቶኛል ማለት ነው። እንግዲህ ሳዕዲ አንዳንድ ነገሮችንም ቴሌግራም ላይ ያወሩትን ምኖቹንም ድምጾች ሊከርዶች አውጥታ ነበር አይተናል። ቪዲዋን እስከ መጨረሻ ድረስ ነው የሰማሁት አይቼዋለሁኝ። ነገር ግን ልጆቹ ደግሞ የሚያለቅሱት ብዙ ናቸው። እንደዛ ከሆነ ደግሞ ሳዕዲ እውነተኛ ከሆንሽ እስካሁን ድረስ መቆየትም አልነበረብሽም እንደዚህ ይሄን ሀይል እንት ሲል ላይ እንኳን ቢያንስ ገብተሽ ከልጆቹ ጋር ተቀምጠሽ ማውራት አለብሽ። ወይም ሙቤ ሚዲያ ላይ ገብተሽ ትክክለኛ እውነተኛውን ነገር ማስረዳት አለብሽ ብዬ ነው ማስበው። እንደዚህ ዝም ብለሽ ይሄን ቪዲዮ መቀርጸው የአንዴና የመጨረሻ ነው ብላ ነው የቀረጸችው። መሆኑም የለበትም። አንቺ እውነተኛና እውነተኛ ከሆንሽ ራስሽን የምታረጋግጭ ራስሽ እኔ ሌባነኛ አይደለሁም ብለሽ ካሰብሽ፣ ሰአዳ ሙቤ ሚዲያ ላይ ቀርበሽ ከልጆቹ ጋር መጋጫት ሳይሆን መወያየትን የመሰለ ነገር የለም። እውነታው አላህ ስብሓንሁ ወተዓላ ነው የሚያውቀው። እኔ አላህን ይዤ ነው የምጓዘው ብለሻል። ማንም ሰው አላህን ይዞ ነው የሚጓዘው ነገር ግን እውነታው ደግሞ አላህ እስከሚያወጣ ድረስ እውነታ ደግሞ አትቆይም። ስለዚህ ከሚዲያ ላይ ወይም ደግሞ ካልፈለሽ ደግሞ በራስሽ ላይብ ገብተሽ ማውራት ግድልሻል ማለት ነው። መልስ ደግሞ መስጣት ግድልሻል ማለት ነው። ዝም ስትይ ደግሞ አንቺ ያላረግሽ ከሆነ ደግሞ ያረግሽ ነው የሚመስለው ማለት ነው። ስአዳ እንግዲህ ባልሽም ወጥቶ መልስ መስጣት አለበት፣ ወይም አንቺ ከሰጣሽ ሊበቃ ይችላል። ነገር ግን ይሄ ነገር ወዴት እንደሚያመራ ከአሁን በኋላ ደግሞ ምን ያህል ሰው እንደሚመጣ አስቢው። ስራ ላይ ከተያዘ ደግሞ አንድ የሚያደርስ ሰው ሲይዝ ደግሞ ብዙ ነገር ያጋጥማል በእርግጥ ማለት ነው፣ ብዙ ነገር ነው የሚያጋጥመው። ሆኖም ግን ይሄን ያህል እስከሚስፋፋ ድረስ መጠበቅ የለብሽም። ነገሩን ደግሞ በጊዜ ለመፍታት እውነቱን ከሆና እውነቱን ተናግረሽ በጊዜ ለመፍታት ሰው ተግሮቱም አቶም እንትን ብሎም ሊያጠፋ ይችላል። ስለዚህ በዛን ሰዓት ያው አንቺ ጥሩ ሰው በመሆንሽ አሊም ጥሩ ሰው ነው ስለዚህ ተረጋግታችሁ ይሄ ነገር መፈታት አለበት። ሚዲያ የያዘው ነገር ደግሞ አይጣል አይጣል ነው። ጉድ እኮ ነው ወላሂ። ንፋስ ታውቃላችሁ፣ እንደ ንፋስ ነው የሚያራግቡት። በአንድ ጊዜ ነው ደግሞ እንዴት ሼር እንደሚያደርጉት እራሱ ማለት ነው። እንግዲህ ሰላሙን ያሰማን። ሰላም ለሀገራችን፣ ፍቅር ለሀገራችን እያልኩኝ ሀገራችን ሰላም የሚየ ኢትዮጵያ ትሁንልን። መጨረሻው ምን ይሆን እንግዲህ አብረን እናያለን ማለት ነው። ቤተሰብ ላይክ እያደረጋችሁ ቪዲዮን ከወደዳችሁት ማለት ነው። ወሰላሙ አሌይኩም